ቅ የውሸት መጋዘን ላሳያችሁ ዛሬም ግብዳ ማለት ነው። ቤቱን ዘግቶ ተደብቆ ከውሸት ውጪ ፌስ ቱ ፌስ ድቤት ማድረግ ማይችለውን እንዴት እንደሚዋሽ በአረብኛ ተደብቆ ላሳያችሁ። ክርስቲያኖች እግዚአብሔር ነው ይላሉ፣ የእግዚአብሔርም ልጅ ነው ይላሉ፣ ፈጣሪ ነው ይላሉ፣ አዳኝም ነው ይላሉ። እናንተ ምን ትላላችሁ የሚል ጥያቄ ነው የቀረበው። እኛ የምንለውን ከመግለጻችን በፊት እነሱ እንደሚሉት ራሳቸውን እንጠይቃቸው። ራሱ እግዚአብሔር ከሆነ ራሱ የእግዚአብሔር ልጅ ከሆነ ምንድን ነው የምንረዳ? ውስጥ ኢየሱስ ራሱ እግዚአብሔር ነው የእግዚአብሔርም ልጅ ነው። ጥሩ እሱ የእግዚአብሔር ልጅ ከሆነ አባቱ ማን ነው? ማን ነው? ራሱ ነዋ። ለምን ራሱ እግዚአብሔር ነው ብለውናል። ይሄን እንዳትረሱ። ኢየሱስ ማን ነው? እግዚአብሔር ነው። ከዛስ? አልናቸው የእግዚአብሔር ልጅ ነው አሉን። አሃ ኢየሱስ የእግዚአብሔር ልጅ ነው። እሺ አባቱ ማን ነው? ራሱ እግዚአብሔር ተብሎ አላ ራሱ ለራሱ አባት ነው። ራሱ ለራሱ ምንድነው ልጅ። እንዴት ነው ሰው የሚረዳው? አይ አንተ አልገባህም፣ እንደዛ ማለታችን ሳይሆን አባቱ ሌላ ነው፣ አብ ይባላል። እሱ ደግሞ ወልድ ነው፣ ሌላ ነው፣ ኢየሱስ ይባላል ካሉ ደግሞ ስንት ሆኑ አሁን? ማነው ታዲያ ከሁለቱ እግዚአብሔር እግዚአብሔር ማነው? ሁለቱም ካሉን ስንት እግዚአብሔር አለ? ሁለት እግዚአብሔር ደሞ የለም፣ አንዱ ነው ካሉን ደሞ ይምረጡ። አንዱን ሲመርጡት የዛነ ያልተመረጠው እግዚአብሔርነቱ ይሰረዛል ማለት ነው። ካልሆነ እንዴት አድርገን ነው ሰው የሚረዳው? ለዚህ ነው እኮ ቁርአን ሲመጣ ቁል ሁወላሁ አሃድ ነው ያለው። አላህ አንድና ብቸኛ ነው ብለ ንገራቸው። አላሁ ሰመድ፣ ለሁሉ መጠጊያ የሆነ ጌታ ነው። ለም የሊድ አልወለደም፣ ወለም ዩውለድ አልተወለደም አለ። አልወለደም ካለ ምን የለውም? ጌታችን ልጆች የሉትም። አልተወለደም ካለ ምን የሉትም? ወላጆች የሉትም። ወላጆችም ልጆችም የሉትም። ወላጅ የሌለው ጥንታዊ ጅማሬ ስለሌለው ነው። ልጆች የሌሉት ተከታይ ስለሌለው ነው። ወላጅ አለው ካልን ወላጁ ቢያንስ በእድሜ ይቀድመዋላ። ስለዚህ ኢየሱስ የእግዚአብሔር ልጅ ነው ካሉን እግዚአብሔር የኢየሱስ አባቱ ነው ካሉ በአባትና በልጅ መሃል መለያየት አለ የለም? አይ ግን ይሏቸዋል በዘመን አይቀዳደሙም ኢየሱስና እግዚአብሔር እኩል ናቸው ግን እግዚአብሔር አባቱ ነው ኢየሱስ ልጁ ነው እኔ አቡ ኀይደር እባላለሁ ኀይደር ልጄ ነው እኔ አባቱ ነኝ የሚገርማችሁ ግን እኔና ኀይደር በእድሜ እኩል ነን አመናችሁ እመኑ እንጂ እና ምንድነው እሺ ምን ረዳው አባትና ልጅ ሆነው እኩል ናቸው አባትና ልጅ እኩል ከሆኑ እንዴት እግዚአብሔር አባት ተባለ እንዴት ኢየሱስ ልጅ ተባለ ታዲያ አንዱን አባት ሌላውን ልጅ ያሰኘው ምንድን ነው? በስልጣን ካልተቀዳደም ባልተበላለጡ፣ ሰው ግን የሚረዳው በአባትና በልጅ መሃል የዘመን ልዩነት መኖሩ ነው። እናንተ እኮ በሰው ጭንቅላት ስለምትረዱት ነው ይልናል። አሃ፣ እናንተ ጋር የተገጠመው የመላእክት ጭንቅላት ነው። በምን እንረዳው አላህ ሰው አድርጎ ነው የፈጠረው ክርስቲያን ምንም ለመድ የስድስት ዓመት ያግብቷል የሚለው ለኔ በጣም ሾክ የሚያደርግ ነው ይሄ ኡስታዝ አስራ አራት ቦታዎች ኢየሱስ ፍጡር መሆኑን የተናገረባቸው ቦታዎች ካሉ ይሄ ሁሉ ክርስቲያን ማህበረሰብ ይሄን አይቶ ዝም ካለ መሀይሞች ናቸው ማለት ነው ወላሂ የቤት ስራዬ ነው ማድረግ እገላለሁ እንደው ነብይ ነው ብለው እንኳን ካመኑ እንደ ነብይ አይደለም እንደ መንገደኛ ሲያከብሩታል። አላህ ትረዱት ዘንድ ቁርአንም በአረበኛ ወረድንላቸው ይላል። ዘጠና ፐርሰንት ሙስሊም ይህን የቁርአን በርስ ላያውቀው ይችላል። በተለይ ስለ መሐመድ በጣም በጣም ነበር መወዱ፣ ከቤተሰብ በላይ ከራሴ በላይ ቁርአንንም ያነቡታል እንጂ ብዙዎቹ ትርጉሙን አያውቁም። ኢየሱስ እና ኢሳ አንድ አይደሉም። ጥርጣሬ ደግሞ መስልምና ከስልምና እንዲመውጣት ነው። ሊቆ ለምንድ ነው ማታምነው? በቃ አላምንበትም። እስልምና ትክክል አይደለም ክርስትና እውነት ነው። ለሊት ስምንት ሰዓት ተነስቼ የጸልፍ ነጻ እና እየጸለይኩ ያለ የሆነች የሴት ድምፅ ሰምቼ አንገቴ በዚህ አላህ ልጅ አለው ካሉ ልጅ የሚኖረው ከሆነ ከሰጋጆቹ የመጀመሪያ እኔ ነው ይበል። ኢየሱስ ሙስሊም ነው ብለህ ታምናለህ ሲለው አዋል። ስለዚህ ኢየሱስ እግዚአብሔርን አባቴ ነው ብሏል እና አላህ አባቴ ነው ሲለው አይደለም፣ ክፍርና ውስጥ እኮ እየገባህ ነው። መድ የስድስት ዓመት ያግብቷል። የመጨረሻ ዝቃጭ የሚባለው የሞተን ሬሳ ሰው መብላት ነው። ይሄ ደግሞ የራስ አስተምሮ ላይ አፕላይ አድርግ ያሳያለኝ ተፍሲራ ቁጥር ቮሊም ሁለት ፔጅ ሰማንያ አምስት ላይ ወይም ደግሞ ጆስቢዳንስ ኦፍ እስላሚክ ላይ ፔጅ ሁለት መቶ ሁለት እና ፔጅ አንድ መቶ ዘጠና ዘጠኝ ላይ አርደ ብላ ሚል ሃይማኖት ቢኖር እስልምና ነው። ክርስቲያኖችን፣ አይሁዶችን፣ ሌሎችን ሙስሊም ያልሆኑትን አርደ ብላ ብሎ የሚያስተምር የቆሻሻ የዘቀጠ እምነት ነው። እንደዚህ አይነት መጽሐፍ ቀደሽንት ቤት ብከተው ራሱ የሚበቃ አይደለም። የሞራል መውረድ ብቻ መውደቅ ብቻ ሳይሆን እኔ እንጃ በምን ቃል ሊገለጥ ይችላል። እንደዚህ አይነት የዘቀጠ አስተምሮት ውስጥ ተወሽቀጥ እፎይን ቻሌንጅ ለማድረግ ወይም ለማበሳጨት አሁን ላይ አሁን ላይ በጣም አሁን ላይ ተረጋግተናል። ማንኛውም ሰው መጥቶን ሊያናደኛቸው እንደ ደንብ አድርገን ጠጥተነዋል እኮ ተለማምድ ነው። አሁን የሚመስላቸውን ነው። ድሮ የሆነ ነገር ይገቡና እ ብለው የሆነ ቃል ሲናገር ው ስተሳደበ ይላሉ። አሁን ላይ እንደዛ ያለው በጣም ተገምቻለሁ። አሁን ላይ ምክንያቱም ቀጥታ ነብያቸውና አላህ ላይ አፕላይ ያደርግባቸውና በጠራ ባመጡት ማለት ነው። አሪፍ ነዋል። ሲጀመር እነሱም አልተቃወሙም። አይ ቲንክ አሁን ምን ይባላል እና በጋብቻ ጊዜ ድንግል የሆነች ሴት እሽታዋ፣ መስማማቷ ዝምታዋ ነው ይባላል እና አሁን በዚህ ካየ ነው ዝምታቸው እሽታ ነው። በቃ ልክ ነህ አንተ በሚለውን የወሰድኩት እኔ በሌላ ነገር አይደለም። አያስፈልግም። በዚህ ነገር ላይ ማውራት ትክክል በሆንከው ነገር ላይ ምን እንሞግታል ብለው የተውት ይመስለኛል። የመጨረሻ ዝቃጭ የሚባለው የሞተን ሬሳ ሰውን መብላት ነው። ይሄ ደግሞ የራስ አስተምሮ ላይ አፕላይ አድርጌ ያሳያለኝ ተፍሲራ ቆቶቢ ቮሊም ሁለት ፔ 85 ላይ ወይም ደግሞ ጆስቢዳንሲ ኦፍ ኢስላሚክ ላይ ፔጅ 202 እና ፔጅ 199 ላይ አርደ ብላ ሚል ሃይማኖት ቢኖር እስልምና ነው። ክርስቲያኖችን፣ አይሁዶችን፣ ሌሎችን ሙስሊም ያልሆኑትን አርደህ ብላ ብሎ የሚያስተምር የቆሻሻ ዘቀጠ እምነት ነው። እንደዚህ አይነት መጽሐፍ ቀደሽ እንትን ቤት ብከተው ራሱ የሚበቃ አይደለም። የሞራል መውረድ ብቻ መውደቅ ብቻ ሳይሆን እኔ እንጃ በምን ቃል ሊገለጥ ይችላል። እንደዚህ አይነት የዘቀጠ አስተምህሮት ውስጥ ተወሽቀጥ እፎይን ቻሌንጅ ለማድረግ ወይም ለማበሳጨት፣ አሁን ላይ ባይዚ አሁን ላይ በጣም አሁን ላይ ተረጋግተናል። ማንኛውም ሰውን መጥቶን ሊያናደኛ ይችላል እንዴ? በደንብ አድርገን ጠጥተነዋል እኮ ተለማምድ ነው። አሁን የሚመስላቸው ድሮ የሆነ ነገር እያቡና እ ብለው የሆነ ቃል ሲናገር ው ተሳደበ ይላሉ። አሁን ላይ እንደዛ ያለው በጣም ተገምቻለሁ። አሁን ላይ ምክንያቱም ቀጥታ ነቢያቸውና አላህ ላይ አፕላ ያደርግባቸውና በጠረባ ባመጡት ማለት ነው። እኔ በግሌ አላገለገልኩም። እፉ ይድለኛል የቅዱሳኑ ሁሉ በረከ ደርሶታል። የቅዱሳን ሁሉ ጸጋ ደርሶታል። እንዲሁም በእፎይ ልንቀና ነው የሚገባው። በእውነት ነው ምላችሁ። ሰርቆ አይደለም፣ ሰው ደብድቦ አይደለም፣ ሌባ ሆኖ አይደለም ወይ፣ የሆነ ዘረኛ ሆኖ አይደለም ወይ፣ ስለሆነ ነገር አውርቶ አይደለም ወይ፣ ደግሞ በማይረባ ቦታ ተገኝቶም አይደለም። እሱ በገባው ልክ ስለ እምነቱ አስረዳ። እሱ በገባው ልክ የክርስቶስን ፍቅር ገለጠ። ስለዚህ ፈተና መጣበት። ይሄ ደግሞ ክርስትናችን ነው ክርስትናችን መገለጫው። አይ ስለዚህ እንዲሁም እፎይ በጣም ትልቅ ጸጋን ያገኘው። እፎ የአባቶቻችን በረከት ደርሶታል። በጣም እድለኛ፣ የመጨረሻ እድለኛ፣ ከምላችሁ በላይ ከምላችሁ በላይ እድለኛ ሰው ወንድማችን እፎይ በጣም ስለዚህ፣ የመጀመሪያው መጸለይ ነው። መጸለይ ለእፎይ በጸሎት ማሰብ በሚያሁን እረፍት ጊዜ ወስዷል። እረፍት ጊዜውን በደንብ እንዲወስድ በደንብ የጸሎት ጊዜ እንዲሰጠው፣ በጾም በጸሎት እንዲበረታ፣ በጸሎት አስቡት። በሚያስፈልገው ነገር ማገዝ የሚገባ ነገር ሁሉ እናግዘዋለን። ምንም ችግር የለው። እፎይ በተጠየቀበት ልክ በሌላ ወገን ያሉ ሰዎች ሊጠይቁ ይገባል። ይሄ ግዴታ ነው። ባይዘወይ ለመሰላችሁ አንደኛ አንድ ሰውን ይሄን አርጋሃል ስንል እኔ ምን አርግ ያለሽ? ለምሳሌ እፎይ ወንድማችን እምነታችን አንቋሿል፣ ተሳድቧል፣ እንዲህ ሆኗል፣ እንዲህ ሆኗል ተባለ አይደለ? መልካም ይሆን እሺ። እኛስ ምን አርገናል? አይደለ? መጠየቅ ያለበት እሺ። እኛስ ምን አርገናል? እፎይ ተሳደበ ሲባል እፎይን ተሳደበ ብሎ የሚከሰው ሰው ከሱስ ወገን የተሳደቡ የሉም? ከሱስ ወገን ያላገጡ የሉም? ከሱስ ወገን ክርስቶስን የሰደበ የለም ከዛ ሰው ግን ክርስቶስ ላይ ያላገጠ፣ ክርስቶስ ላይ ያሾፈ፣ ክርስቶስን የሳደበ፣ ቅዱሳኑን የሰደበ የለም እንዴ? ፌር የሆነ ነገር ነው። እፎይ ካጠፋ ችግር የለው የሚጠየቅ እሺ። በዛ ሳይድ መጠየቅ የለበትም አለበት። በእኩል ወንበር ያነሱት ማለት ነው በዮሐንስ ወንጌል ምዕራፍ ስምንት ድምጽ ሙስሊሞችና አይሁድ አንድ ናቸው። የሚገርማችሁ ነገር ጥያቄ የጠይቁና መልስ ሰጣቸው። ድንጋይ ነው የሚያነሱት ማለት ነው። በዮሐንስ ወንጌል ምዕራፍ 8 መጨረሻ ላይ ስናነብ ጌታችን ኢየሱስ ክርስቶስን ጥያቄ የጠየቁት አይሁድ ማለት ነው። አንተ 50 ዓመት ያልሞላህ እንዴት አብርሃም እና ቀዋለሁ ትላለህ ብለው ጥያቄ የጠየቁት፣ እሱ ምን አላቸው? አብርሃም ሳይወለድ እኔ አለሁኝ አላቸው። የዛን ጊዜ ድንጋይ ያነሱ ይላል፣ ሊወግሩት ማለት ነው። አሁንም አህዛብ ወገኖቻችን ሙስሊሞች ማለት ነው፣ ጥያቄ ይጠይቃሉ። እውነት ሲነገራቸው ድንጋይ ያነሳል እንዴ! አላህ እውነተኛ አምላክ እንዳልሆነ መሐመድም ሐሰተኛ ነብይ እንደሆነ እነሱም የግብረ አባታቸው ዲያብሎስም እኛም እግዚአብሔርም እናውቃለን እውነቱ ሲነገራቸው ድንጋይ ያነሳሉ ታስታውሱ ከሆነ የዛሬ 10 ምናምን አመት ዲያቆን ቢኒያም ፍሬው ከማን ጋር ተከራከረ ከአቡ ሀይደር ጋር ማለት ነው ከአቡ ሀይደር ጋር ክርክር ከአቡ ሀይደር ጋር ክርክር ነበራቸው እና ምንድነው ያደረጉትኝ እና አቡ ሀይደር ሰው ቀጥረው ማለት ነው ሰው ቀጥረው ብዙ መከራ ደረሱበት ከተወለደበት ካደገበትኝ ሸሽቶ ወደ ኬንያ ወደ ኬንያ ሄደ። ከዛ ወደ ሱዳን ወደ ኡጋንዳ በየቦታው እየዞረ ስንት ሲቃ አሳልፎ ነበር ማለት ነው። አሁንም መጨረሻው እንዴት እንደሆነ ማላቅም የት እንዳለ እግዚአብሔር እሱ ጋር ይሁን። አሁን ደግሞ እፎይን እያሳደዱ ነው ማለት ነው። ምንም አይገርምም ይሄ። ሚስማር ክርስቲያንና ሚስማር በተመታ ቁጥር ይጠብቃል ይባላል። እፎይ ወንድማችን ሁላችንም ከጎን ነን ክርስቲያኖች ሁላችሁም ሸር አድርጉ ከሃይማኖታችን ጎን መቆም አለብን እስከ መቼ ጭፈራውን ሙዚቃውን ተወት እናድርገውና ወደዚህ እስኪዘወር ዘወር እንበል ለተወሰነ ጊዜ እንኳን ቢሆን ማለት ነው ወጣቶቻችንን ማጠናከር አለብን በእውነት በእውነት ማለት ነው ስለዚህ እፎይን መደገፍ አለብን እፎይ ምንም ነገር እንዳይሆን ጸልዩለት በእውነት ማለት ነው ጸልዩለት ማለት ነው እና አህዛብ ወገኖቻችን ጥያቄ ጠይቃችሁ እውነቱ ሲነገራችሁ ድንጋይ ባታነሱ ጥሩ ነው እውነቱን ተረዱ ለምን ወሻሻለን? ለምን ወሻሻለን? ስለዚህ መጨረሻው ግድያ ለምን ይሆናል? እውነት ሲነገራችሁ ለምንድነው ሰው ለመግደል የምትቸኩሉት? ድነት ለእናንተ ነው አይደለ? ሃይማኖታችሁ የሀሰት ጣዖት አምልኮ እንደሆነ እናንተ እኛም እናውቃለን። ለምን እንደዚህ ታደርጋላችሁ? አስተምህሮ ሰው የተፈጠረው በአራት መንገድ ነው ይላል። ወይም አራት አይነት የሰው ልጆች አፈጣጠር አለ ይላል ይህን ተወውና ቁርአኑ ስለ ሰው ልጆች አፈጣጠር ምን ይላል? በቁርአኑ አመለካከት ወይም ማስተያየት የሰው ልጅ የተፈጠረው በሶስት መንገድ ነው። አንደኛ በሱራ 23 12 ላይ ሰውንም በእርግጥ ከነጠረ ጭቃ ፈጠርነው ይላል። ሰውንም በእርግጥ? ከነጠረ ጭቃ ፈጠር ነው። አንደኛ ይሄ ነው የሰው ልጅ የተፈጠረው ከነጠረ ጭቃ ነው ማለት ነው። ሁለተኛ በሱራ 15 26 ላይ ደግሞ ሰውን ከሚቅጨለጨል ሸክላ ከሚገማ ጥቁር ጭቃ ፈጠር ነው ይላል። ሁለተኛ ከሚቅጨለጨል ሸክላ ከሚገማ ጥቁር ጭቃ ፈጠር ነው ይላል። ሶስተኛ ሰውን እንደ ሸክላ ከሚቅጨለጨል ደረቅ ጭቃ ፈጠር ነው ይላል በሱራ 55:14 ላይ። ሶስተኛ ሰውን እንደ ሸክላ ከሚቅጨለጨል ደረቅ ጭቃ ፈጠር ልብ በሉ። ሶስት አይነት መንገዶች አሉ። እንዲያውም ሰውን ከረጋ ደም ፈጠር ነው የሚለውን በሱራ ዘጠና ስድስት ላይ ያለውን ትተን ማለት ነው ይሄን ቁራም በእርግጥ እየተናገረ በእርግጥም እያለ የእስልምና መምህራን ደግሞ ይሄ ለሰው ልጆች በአጠቃላይ አይመለከትም የሚመለከተው አዳምን ብቻ ነው ብለው ያብራራሉ። እሺ አዳምስ እንዴት ነው ያፈጣጠሩ፣ ሂደቱ እንዴት ነው ብላችሁ ስትጠይቋቸው አንደኛ አፈር የሚለውን ያዙ፣ አፈር አለ። ሁለተኛ ጥቁር የሚላለ ጥቁር የሚለውን ያዙ። ሶስተኛ የሚገማ የሚላለ የሚገማ የሚለውን ያዙ። አድምጡ። ሶስተኛ አራተኛ ደረቅ ጭቃ የሚላለ ደረቅነቱን ያዙ እሺ ከነጠረ ጭቃ ማለት አፈር አለ እዛ አፈር ላይ ውሃ ይጨመርበታል የነጠረ ጭቃ ማለት ይሄ ነው ይሄ አዳምን ብቻ ስለሚመለከት አዳም ከዚህ ተፈጠረ ማለት ነው ይላሉ እሺ ጥቁር የሚገማ ጭቃ ማለትስ ለዚህ ማብራሪያ ሲሰጡ ደግሞ አሁንም አፈር አለ ከአፈሩ ላይ ውሃ ትጨምራለህ ከዛ እስኪቦካ ድረስ ትጠብቀዋለህ። ሲሞን ሊቦካ ሲጀምር ውስጡ ይጠቁራል። ጥቁር ያለው ያን ነው። ከጠቆረ በኋላ ደግሞ ፈጽሞ ውስጡ ይሸታል ወይም ይገማል። የገማ ጭቃ ያለው ይሄን ነው። እሺ ደረቅ ያለው አሁንም አፈር አለ ውሃ ትጨምራለህ፣ እስኪቦካ ትጠብቀዋለህ፣ ይጠቁራል። ከጠቆረ በኋላ ደግሞ ይገማል ወይም ይሸታል ሸቶ ሽቶ ካለቀ ወይም ካለፈ በኋላ ደግሞ ይደርቃል። የሚቅጨለጨል ማለት ያንን የደረቀውን ከድንጋይ ወይም ከሆነ ነገር ስታጋጨው ድምፅ ይሰጣል ማለት ነው። እዚህ ነው የተፈጠረው ይላል። ይህን ማብራሪያ እንዲታዩታላችሁ። ይህንም ራሱ ቁራኑ የሚገርማችሁ ነገር ያግዛቸዋል ማለት ይህ አይነት ሂደት እንዳለው ሲናገር በሱራ ዘጠና ቁጥር አራት ላይ በእርግጥም ወይም ሰውን ሰውን ሁሉ በእርግጥም ይላል በልፋት ሆኖ ፈጠር ነው በልፋት አላህ ሰውን የፈጠረው በብዙ ድካም በብዙ ልፋት ነው ማለት ነው። በልፋት ሆኖ ፈጠር ነው ይላል። እውነትም ነው አፈር አመጣ፣ ውሃ ጨመረ፣ እስኪቦካ ድረስ አጠበቀው፣ እስኪሸት ድረስ ጠበቀ፣ እስኪደርቅ ተጠበቀ። ይህን አድርጎ ነው ሰውን የፈጠረው አለ። ይህ የእስላሞቹ አመለካከት ነው። ይህን እንዴት ነው ሊረዱትና እንዴት ነው ሊቀበሉት ይቻሉት እናንተ? ሌላው ቁርአኑ አንድና ብዙን አይጠነቅቅም። ለዚህም ነው ብዙ እስላሞች አንበበው በቀላሉ መረዳት የማይችሉት አላህ ፈጠር ነው እንዲሁም በሱራ 55 14 ላይ ያለው ሰውን እንደሚጨጨለጨ ሸክላ ከደረቅ ጭቃ ፈጠረው ይላል እንጂ ፈጠር ነው አይልም። ሌላ ቦታ ላይ አንድና ሁለት የጠቀስኳቸው ፈጠረው ነው ፈጠር ነው ነው የሚል እንጂ ፈጠረው አይልም። ስለዚህ አንዱ ያላ ሁለቱ ያላ፣ አንዱ ደግሞ የመሐመድ ሐሳብ ሊሆን ይችላል። ምክንያቱም በአንድ ቦታ ፈጠረው ይላል፣ በአንድ ቦታ ደግሞ ፈጠር ነው ይላል። አንድ ብና ብዙን ደግሞ አይጠነቅቅም፣ እንዳለማ ማለት ሩቅና ቅርብ አይጠነቅቅም። አንድና በእስልምና አስተምህሮ ሰው የተፈጠረው በአራት መንገድ ነው ይላሉ። ወይም አራት አይነት የሰው ልጆች አፈጣጠር አለ ይላሉ። ይህን እንተወና ቁርአኑ ስለ ሰው ልጆች አፈጣጠር ምን ይላል? በቁርአኑ አመለካከት ወይም ማስተያየት የሰው ልጅ የተፈጠረው በሶስት መንገድ ነው። አንደኛ በሱራ 23 12 ላይ ሰውንም በእርግጥ ከነጠረ ጭቃ ፈጠርነው ይላል። ሰውንም በእርግጥ ከነጠረ ጭቃ ፈጠርነው። አንደኛ ይሄ ነው። የሰው ልጅ የተፈጠረው ከነጠረ ጭቃ ነው ማለት ነው። ሁለተኛ በሱራ 15 26 ላይ ደግሞ ሰውን ከሚቅጨለጨል ሸክላ ከሚገማ ጥቁር ጭቃ ፈጠር ነው።